ወይ ማሪና፣ ይህ ዘና ፈታ ያደረግሽኝ፣ ዛሬስ የምር ከልቤ ነው። የሰዓቱ ዘናፈታ ዘና ፈታ ነው ያደረግሽኝ። ምን ብትይ ጥሩ ነው? ተውፊቅ እንደሚያፈቅ ተውፊቅ እንደሚያፈቅረኝ ንገሩኝ። የእውነቱ ተውፊቅ ያፈቅረኛል ወይ እያለች ነው። እንግዲህ ጥያቄው ለማን ነው? ራስሽን ጠይቂው ከቶፊቅ በተረፈ ራስሽን ጠይቂው። እኛ ምን እኛ የምናውቃለን? እኛ የምናውቀው እና ወንድነን እያላችሁ ስትመጡ ነው። ወይኔ ወይኔ ወይኒ። አሰላሙ አሌይኩም ራህመቱላህ በረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ በያላችሁበት የአላህ ሰላምታ እናዝነት አይላችሁ ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ የቻናሉ ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮ ላይክ፣ ሽር እያደረጋችሁ አበረታቱ ለማለት ወዳለሁ። ባይሆን በቃ አለባበሴ እንዴት ነው እንግዲህ? እኔስ ማን ይነግረኛል? ራሴ በራሴ ዘና ያልኩ ልምጣ ማለት ነው ወደ እናንተ እንግዲህ ዛሬ ማሪና እና በተውፊቅ ጉዳይ መጥቻለሁ ማለት ነው። እሷም ምንድን ነው እንግዲህ ማሪና እንደምታዩት ወደ ውጭ ለመውጣት ሀሳብ አላት አቅድ አላት። የሀሳቧና አቅዷ ተሳክቶ እንግዲህ በመነሳሳት ላይ እንግዲህ ለበረራ እየተዘጋጀች ነው። በዚህ መካከል ተውፊቅ ግራ ተጋብቶታል። ተውፊቅ ደግሞ እንግዲህ እሪ ሰሩ ፊቱኝ ለምንድነው ለምንድን ነው የምትሄጂው ምናምን እያላት ነው። እሷ ደግሞ እንዲህ በሄድ ችግር አለ ለምን መለወጥ ና ትፈልግም ወይ እኔ መውጣት ያስከፋሃል እያለችው ነው እንግዲህ እሱ በውር በዳፈነው። እንግዲህ በውስጡ ያሰበውን ባናቅም የእሷ መውጣት እንደማያስደስተው እየተናገረ ነው ማለት ነው በዚህ መካከል ሀሳብንና ግርምትን የጫረባት ማሪና ደግሞ በግራ ግራ ተጋብቷታል። እሱ ምንድን ነው ተውፊቅ እንዳልወጣ እንዳልሄድ በቃ የሚገረግረኝ ለምን ይሆን ምንድን ነው ብላ ከራሷ ጋር እየተፈታተነች ትገኛለች ማለት ነው። ወይ ማሪናዬ፣ ከዛስ በኋላ ምን ብትል ጥሩ ነው ማሪና ከዛስ በኋላ ማሪና ምን ብትል ጥሩ ነው? እንዴ ቶፊቅ የምሩ ፍቅር ይዞታል ወይ? ከእኔ ጠይቁልኝ፣ እኔ ግራ እየገባኝ ነው አሁንስ። ስለዚህ ጠይቁልኝ፣ ቶፊቅን የምሩ አፍቅሮኛል ወይ? ተጨናነቅኩ እያለች ነው። ምንስ አስጨነቀሽ? መፈቀር መወደድ ያስጨንቃል እን ያስደስታል። ስለዚህ ምንም የሚያስጨንቅ ነገር የለውም። እንኳንም ተወደድሽ ደስ ልልሽ ይገባል እንጂ፣ ስትወደጅ፣ ስትፈቀሪ ለምን ይጨንቅሻል? እንዴት ነው መጨናነቅ እና እንደው በቃ ከአንገት በላይ አላለ ከአንገት በላይ ነው። ያኔ ተጨናነኩ የምት ውስጡ ደስታ እና ተጨናነኩ መላበሉኝ፣ ጠይቁልኝ፣ የምሩ ያፈቅረኛል ወይ ኧረ ምንድን ነው የምትለኝ እያለችው ነው እንግዲህ። ይሳቅን ማለት ነው። ይሳቅ ያው እንግዲህ በጎኗ ቁጭ ብሎ እባክሽ አትጂ ያው ይሳቅም በዳፈናው ነው፣ በነገራችን ላይ ይመስለኛል። አንቺም ይገባሻል እንዲ እንደሚያፈቅርሽ እንደምታፈቅሪው ትግባባላችሁ ማለት ነው። አንቺም ይገባሻል፣ እሱም ይገባዋል ለምን እንዋሻሻለን? ስለዚህ ዛሬ ነው እንደምታውቂው እንደሚያፈቅርሽ እንዲ። እናንተ ግን ሁለት ልጆች እኛ ምንም የእናንተ ነገር ይሄው አልገባም ብሎ ግራ እየተጋባን ነው። ሂራ ግብት ምሎናል። ስለ እናንተ እናንተ ምን አስፈራችሁ? በቃ አንድ ቀን ቦጭ አድርጉት አልናችሁ እኮ በቃ ፈቅድንላችኋል። አንድ ቀን ቦጭ አድርጉትና የሆነ ይሁን ብለን በቃኛ ፈቅድንላችኋል። እናንተ ደግሞ ያለውን ነገር አይታችሁ ቦጭ አድርጉና በቃ እፎይ እንበል። እኛንም ልባችን አታንጠልጥሉት። ተውፊቅ ምን ነካህ? ይኸው እሷ ለራሷ ተፈቃሪዋ ማሪና ራሱ ግራ ገባኝ። የምር ቶፊቅ ያፈቅረኛሉ እያለች ነው። ጨነቀኝ፣ ተጨናነኩኝ እያለች ነው። ስለዚህ ቦጭ አድርግላት። ለምን ይጨንቃታል እንዴ ማሪና? እያ አይዞሽ፣ ይወድሻል። ቂጡ እስከሚንቀጠቀጥ ነው የሚወድሽ። እና ምላ ማለት ነው። በነገራችን ላይ ማሪና፣ ጨነቀኝ፣ ጨነቀኝ፣ የምር ቶፊቅ ከርቡ ነው ወይ የሚያፈቅረኝ፣ የሚያፈቅረኝ እያለች ነው እኛ ምን እናውቃለን፣ እናንተ እንጠይቃችሁ በነገራችን ላይ እህትና ወንድምነት ስትሉ ነው እኛ የምንሰማ የምናይ። እንዲህ እናንተ ናችሁ የምታውቁት። እናንተ እርስ በእርሳቸው አይደለም የምትታዋወቁት እና አፈቀርሽው አፈቀረሽ፣ እንግዲህ እናንተ በውስጣችሁ ትታዋወቃላችሁ ማለት ነው። ስለዚህ እህትና ወንድምነት ንጹህ ስትፈልጉ ንጹህ ህትና ወንድምናችሁ ትመጣላችሁ ስፈልጉ ፍቅረኛሞች ሆናችሁ ትመጣላችሁ ስትፈልጉ፣ በቃ ደስ ያላችሁን ነገር ሆናችሁ ትመጣላችሁ ማለት ነው። ስለዚህ በቃ ይሄ የትና ወንድም የምትሉት አያስኬድም። አሁን እናንተ ሁለታችሁም ላይ ተነበበባችሁ ማለት ነው። ሁለታችሁም ላይ ይነበባችሁ ይነበባል ማለት ነው፣ እንደምትፈቃቀሩ ሁለታችሁም ላይ ይነበባል። ስለዚህ እህታና ወንድሞች ነን እያላችሁ አትምቶ ወደኛ ጋር። እኛም ነቅተናል፣ ጉድጓድ ምሰናል ብላለች፣ አይጥ ማለት ነው። አይጥ ማለት ይሄን ያለችው አይጥ ለምንድን ነው? ሊገሏት እያሰቡ እሷ ግን ነቅታባቸዋለች። እሷም ምሽሽባትን ቦታ አዘጋጅታ ነው ልትሰርቅ ብቅ የምትለው እነሱ ደግሞ አልነቃችም በቃ፣ ይችል ልትበላ ስትመጣ እንገላታለን ብለው ያስባሉ። እሷ ግን መጀመሪያ መሻሻዋን አዘጋጅታ ነው ጉሪዋን ቆፍራ ሲመጡባት ጥልቅ የምትልባትን አመቻችታ ነው ብቅ የምትለው ልትሰርቅ ልትመጣ ማለት ነው። ስለዚህም ብትል ጥሩ ነው አይጥ እኛም ነቅተናል፣ ጉድጓድ ምሰናል ብላ ተረተችባቸው ማለት ነው። ለገዳይዎቿ ሰማቸው አይደለም እና ስለዚህ እኛውን ነቅተናል፣ ተነቃቅተናል። ሁልጊዜ የትና ወንድምነን እያላችሁ አትምጡ አትምጡ። ነገር ማኳለ ነገር አለ፣ ነገር አለ፣ ነገር አለ። እናንተ ስለዚህ አትሸውዱን፣ አትሸውዱን። በቃ ውጭ አድርጉና ንቶሎም ችግር አለ። አይ መፈቃቀር መዋደድ በእናንተ አልተጀመረም። ስለዚህ እናንተ ምን አስፈራችሁ ያለውን ነገር ለተመልካች መታችሁ በውጭ አድርጋችሁ፣ እናንተም እረፍ፣ እኛም እረፍ። በቃ ይህን ነው እኛም የምንፈልገው ማለት ነው። እና ስለዚህ ተውፊቅ ለማንኛውም ማሪናት እታጭን አንቃት፣ በቃ ወድሻለሁ በላትና፣ እሷም ትረፍ፣ እኛም እንረፍ፣ አንተም እረፍ። ከዛም በኋላ ሁላችሁ ፍሪደም በቃ ፍሪደም። ስለዚህ ማሪና አይዞሽ፣ አትጨናነቂ ይወድሻል። አንቺስ ልብሽ ያውቅ የለም። ምን ለምን ለጥያቄ አላቀረብሽም? አሁን ይሳቅን የምታጣድፊው ምን እንድልሽ ፈልጋሽ ነው? በቃ ይሳቅ ደግሞ ንገራት። በቃ ይወድሻል ቂጡ እስከሚንቀጠቀጥ አለቀ ነገሩ ባጭሩ። ረጅም አትሄድ በቃ አጭር አጭር መልስ ይወድሻል ቂጡ እስከሚንቀጠቀጥ አለቀ ነገሩ በቃ እና እንደዛ ነው ማለት ነው። እንግዲህ ቀጣይ ምን አይነት መልስ ይዘ ይመጣሉ፣ እንግዲህ ተውፊቅ ምን ይላል? አፈቅርሽ አለው ወይስ ምንድን ነው? ቀጣይ መልስ እንጠብቃለን ማለት ነው። ከዛ በኋላ ማሪናስ ምን ይሰማት ይሆን አብረን የምናይ ይሆናል ማለት ነው። ውደን የመተሰቦች ቪዲዮ ላክሸር እያደረጋችሁ በዚሁ እለያችኋለሁ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ባይ።